ባለፈው እንግዲህ አንድ ጥያቄ አንስቼ ነበረ። ይህ ጥያቄ ምንድን ነው? ማን ነው በፍርድ ቤት የመመስከር መመስከር የሚችለው ማን ነው? ከ18 ዓመት በላይ ከ21 ዓመት በላይ ወይም ደግሞ የሰማውን ወይም ያየውን ነገር ማስተላለፍ ወይም ደግሞ ማስረዳት የሚችል የሚል ሶስት ምርጫዎችን ሰጥቼ የነበረ። መልሱ ምንድን ነው? ያየውንና የሰማውን ነገር ማስረዳት የሚችል ማንኛውም ሰው መመስከር ይችላል። ሁ ካን ቢ ኮምፕተንት ኮምፕተንት ዊትነስ ኤኒባዲ ሁ ካን አንደርስታንድ ኤንድ ኤክስፕሌን ዋት ሂ አንደርስቱድ ካን ቢ ኤ ዊትነስ እንደ ሩል ማለት ነው። እንደ ቃይ በአጠቃላይ ሁኔታ ማንም ሰው ምስክር መሆን ይችላል። አጠቃላይ ሁኔታ ነው። ግን በልዩ ሁኔታዎች ደግሞ ይሄን ነገር በልዩ ሁኔታ ኤክስክሉዲድ የሆኑ አሉ፣ ፕሪክሉዲድ የሆኑ አሉ። መታወቅ ኤክሰፕሽኖች አሉ ግን አዝ ኤ ጀነራል ሩል ኤኒባዲ ካን ቢ ዊትነስ በእድሜ አትገድብም በምንም አትገድብም ሕፃን ልጅም መት ሊመሰክር ይችላል ያየውን ማስረዳት የሚችል ከሆነ ነገር ግን ለምሳሌ የመርሳት በሽታ አልዛመር ያለባቸው ያዩትን አሁን ያዩትን በኋላ የሚረሱ ሰዎች ፍርድ ቤት ላይ እንዲመሰክሩ አይፈቀድም ይህን ደግሞ የፐርሰፕሽን የኮምፒተንሲ የዚህ የማስረዳት የማስታወስ ችሎታ መኖር አለመኖሩን እዛው ፍርድ ቤቱም ቼክ ሊያደርግ ይችላል። ተቀናቃኝ ወይም ደግሞ ተከራካሪ ወገን፣ ሌላኛው ወገን ያነሳዋል። ይሄ ሰው ማስታወስ አይችልም፣ እንደዚህ አይችልም የሚለውን ነገር ወደ ፍርድ ቤት ያነሳል። ፍርድ ቤቱ ቼክ ሲያደርግ ማስታወስ የማይችል ወይም ደግሞ ያየውን ነገር ማስረዳት የማይችል ከሆነ ለዛ ኬዝ አይጠቅምምና እንዳይመሰክር ይደረጋል። ሌሎች ደግሞ እንዳይመሰክሩ የሚደረጉ በልዩ ልዩ መብት ያላቸው አሉ። ይሄ ልዩ መብት ምን ይባላል? ፕሪቪሌጅ ይባላል። ፕሪቪሌጅ ያላቸው አቶርኒ ክላንት ፕሪቪሌጅ ይባል አለ። ጠበቃ እና ባለ ጉዳይ በሕግ ምክር ዙሪያ ያወሩት ነገር በፍርድ ቤት በምስክርነት አይቀርብም። ጠበቃ ባለ ጉዳይ አቶርኒ ክላንት ፕሪቪሌጅ ይባላል። ጠበቃ በራሱ ባለጉዳይ ወይም በራሱ ክላያንት ክላያንት ምንድን ነው ደንበኛ ኦኬ ጠበቃ ደንበኛ በራሱ የራሱ ደንበኛ የነገረውን ነገር ለህግ ምክር ብሎ የነገረውን ጉዳይ በፍርድ ቤት እንድመሰክር አይጠየቅም አይገደድም በህግ በልዩ ልዩ መብት ተሰጥቶታል እንዳይናገር እንደውም ያንን ነገር ምስጥሩን የመጠበቅ ኮንፊደንሻሊቲ አለበት ብናገር በስነ ምግባር ሊጠየቅ ይችላል ጠበቃ ማለት ነው። ብዙ ሰዎች በኛ ሀገር በተለይ ለጠበቃ እውነተኛውን ነገሮች ባለመንገር ከይዛቸው ማግኘት የሚገባቸውን የህግ ጥቅም ሁሉ ሳያገኙ ምቀሩ ሰዎች አሉ። አንድ ነገርም ብዙ ጊዜ እንፈራለን። ከሰማ በኋላ ብናገርስ ወይም ደግሞ እኔንም ይገምተኛል ወይም አይከራከርልኝም ብሎ በመስጋት ብዙ ደንበኛ ለጠበቃው እውነተኛውን ነገር። ያ ማለት ምን ነው? ለዶክተርህ እውነተኛ በሽታ ካልነገርክ መድኃኒት እንደማታገኘው ሁሉ ትክክለኛውን የሕክምና እንደማታገኘው ሁሉ ለጠበቃ ትክክለኛውን ነገር ካልነገርክ አታገኝም። ሕጉም ለዚህ ነው ደንበኛ ለጠበቃው ነፃ ሆኖ ሁሉን ነገር እንዲያስረዳና ጠበቃው እሱን ወክሎ በደንብ ተከራክሮ የህግ እውቀት ስላለው ሕጉ ልሰጠው የሚችለውን ክፍተት ሁሉ እንድጠቀም ለማድረግ ነው ሕጉ ይሄንን ያወጣውና ጠበቃችሁ ጋር ስትሄዱ ይሄ ፕሪቪሌጅ ልዩ መብት ስላለ ለጠበቃችሁ ሁሉን ነገር ብትነግሩ፣ እንበልና በግድያ ወንጀል የተከሰሰ ሰው ለጠበቃው ያለውን ነገር መግደሉን ቢያስረዳ ጠበቃው ያሉትን ክፍተቶች ሁሉ ተጠቅሞ እድሜ ልክ ሊያስፈርድ የሚችለውን ነገር አስር ዓመት ምናምን እንደወርድ ሊያደርግ ይችላል። ካልነገረው ካልነገረው መጠቀም ያለበትን ነገር ትቶ አይ አይደለም ብቻ ብለውን ብቻ ይዞ ይሄዳል። በተለይ ምስክር ካለ ማስረጃ መጥቶ ኦቨርዌልም ሲሆን ጠበቃው በቃ ምን ያረጋል። ነገር ግን ከመጀመር አውቁ ስትነግረው ከነገርከው ፈጽም ያለው ብሎ ከነገርከው ማስረጃ የለም ብሎ ካሰበ ጠበቃው አልፈጸምም፣ ደንበኛ ወይም አልፈጸምኩም እንድትል ብሎ ይከራከርላል። ማስረጃ ካለ መኖሩን ካወቀ ደግሞ ለአንተ ሊያስቀንስ የሚችል ፍርዱን ሊያቀል የሚችል ማንኛውም ክፍተት ለአንተ ለመጠቀም ነው፣ ለአንተ ለማመቻቸት ነው እዛ ጠበቃ ሆኖ ያለው እና። ከጠበቃ አይደበቅም መነገር አለበት ነው። ሌላው ልዩ መብት ያለው ምንድን ባልና ምስት ላይ ባል በምስት ላይ ምስት በባል ላይ መሪታል ፕሪቪሌጅ ይባላል። እንዳይመሰክሩ በዛ በትዳር ጊዜ ባላቸው ባላቸው ግንኙነት የሚነጋገሩትን ያወሩትን ኮሚኒኬሽን በሕጉ እርስ በርስ አንዱ በሌላው ላይ እንዳይመሰክር ይሄ ልዩ መብት ተሰጥቷል። ይሄንን ደግሞ ሌላኛው ወገን ያነሳል። ባለቤቴ ነች ስለዚህ ይላል ፍርድ ቤቱ፣ እንዳት መሰክር ያደርጋል ማለት ነው። ሌላ መታወቅ ያለበት ይሄ እንዳይመሰክሩ ቆመው በፍርድ ቤት እንዳይመሰክሩ የምደረግበት የምገለሉበት ነው። ባይዘው ሌላም አለ። ዶክተር ወርክ ፕሮዳክት ይሉታል፣ ወይም የዶክተር ፔሸንት ፕሪቪሌጅም አለ። እንደዚህ ለዶክተር ለመታከም ብለህ በምታደረገው ነገር በኋላ ጉዳዩ ከፍርድ ጋር የተያዘ ወይም ደግሞ ሌላ የህግ ክርክር ካለውና ብትቀርብ በዛ ምክንያት ያገኘውን መረጃ ዶክተሩ ያለ መንገር ይህም መብት አለው። ወርክ ፕሮዳክት ሪሌሽንሽፕ ወርክ ፕሮዳክት ፕሪቪሌጅ ነው ምሉት፣ ሰፋ አርገው ሌሎች ነገሮችንም ስለሚጨምር ነው። ይሄ በዚህ ይታወቅ፣ ፕሪቪሌጆች መኖራቸው። ሌላው ግን ሰው መጥቶ ፍርድ ቤት ላይ እየመሰከረ ራሱ የሚከለከሉ ነገሮች አሉ። እየመሰከረ በፍርድ ቤት ተቀባይነት የሌለባቸው ኦብጀክሽን ዮር ኦነር ብሎ ሌላው ወገን ማለት ነው። ኦብጀክሽን ስፔኩሌሽን ይላል። ኦብጀክሽን ዮር ኦነር ሄርሳይ እነዚህ ምንድን ናቸው? ለምሳሌ የሰሚ ሰሚ ራሴ ያላየሁን ራሴ ያልሰማውን እንትና የነገረኝ ብለህ ስትል እዛው ጋር እንዳታወራ ይደረግና ይዘጋብሃል። አንዱ እሱ ነው። ሌላው ካራክተር ነው። ካራክተር ምንድን ነው? ካራክተር ምንለው፣ ይሄ ሰውዬ ከዚህም በፊት እንደዚህ ሰው ገሎ ነበር፣ እንትና በእንትናም ጊዜ ገሎ ነበር፣ አሁን ስለዚህ እሱ ነው የገደለው ወደ ምል ነገር ሚያስኬድ እነዚህ ነገሮች ይከለከል እዛው ላይ እንድታቆም እንዳታወራ ይደረጋል ማለት ነው። ያው እየመሰከርክ ለምሳሌ ወይም ደግሞ ይሄ ሰውዬ ከዚህም በፊት ከዚህ በፊት ያጠፋውን ነገር ጠጥቶ ሲነዳ ነበር፣ አሁንም ስለ ጠጥቶ እየነዳ ነው ይሄን አደጋ ማለት ከዚህ በፊት የነበረውን ነገር አንስታ ከዚህ በፊት ሲያረግ ስለነበረ አሁንም ያንኑ ነው ያረገው ወደ ሚል ነገር በዛ ልታስ መሰክር ሄስቲ ጀነራላይዜሽን አይነት ነገር። ፍርድ ቤቱ የምፈልገው አሁን እሱ ነው ያደረገው ወይስ አላረገም፣ አሁን መፈጸሙን የሚያስረዳ እንጂ ከዚህ በፊት የነበረውን እዚህ በፊት በተደጋጋሚ ስላደረገ አሁንም እሱ ነው ያደረገው ወደሚል ባያዝ ውስጥ ፕሪጁዲስ ውስጥ እንዳታስገባ። እንደዚህ እንደዚህ አይነት ነገሮች የተከለከሉ ናቸው፣ እንዳታወራ ይደረጋል። ነገር ግን አንዳንድ ኤክሰፕሽኖች አሉ። ለምሳሌ በዚያ የፕሪቪሌጅ ውስጥም አንድ ኤክሰፕሽን አለ። ከጠበቃ ጋር ስታወራ ሁሉን ነገር ጠበቃ ይደብቅልሃል ማለት ሳይሆን ኤክሰፕሽን አለው። ለምሳሌ ሰው ልትገል እንደምትገል ገለዋለሁ ብለህ በትክክል የምትገል አይነት ሆኖ ከተሰማው ላይክ መሰራ አዘጋጅተህ ምናምን አሁን ከሰዓት ነገ ልትገለው ከሆነ ጠበቃው ይሄን ነገር የማስረዳት ለህግ ኮንታክት ማድረግና የመንገር ግዴታ አለበት። ዘረፋ ወይም ትልልቅ ወንጀል ልትፈጽም ከሆነ ካወቀ ይሄንን ያስረዳል። ይሄ የህግ ምክር ወይም ያንተ ኬዝ ላይ ያለው የህግ ድጋፍ የምሰጥበት ጉዳይ አይደለም። ያንተ አሁን በያዘው ኬዝ ላይ ወይም ደግሞ የህግ ምክር ስትጠይቅ የነገርከው ነገር ነው እንዳይነገር የሚከለከልለት በልዩ ሁኔታ የምትጠበቀው እንጂ ወደፊት የምትፈጽመው ልትፈጽም እንደሆነ ወንጀል ልትፈጽም ምናምን ከሆነ እሱ ይነገራል። እሱ መታወቅ አለበት። ሌላ ካራክተር ኤቪደንስም ሆኖ በትልቅ ወንጀል የተከሰሰ ከዚህ በፊት ላይክ በብዙ ዓመት የተከሰሰ ምናምን ሰው ምስክር ሆኖ ቢቀርብ ይሄ ሰው እንደዚህ እንደዚህ ነው አይታመንም አይነት ነገር የለም የተከሰሰ ምስክሩ ላይ ይቀርባል። እንደዚህ ያንን ነገሮች ወይም ደግሞ ከዚህ በፊት በፍርድ ቤት ላይ ዋሽቶ ከሆነ ይሄ ሰው ከዚህም በፊት ፐርጀሪ ፐርጀሪ የሚባል በፍርድ ቤት ቃለ መሀላ ከሰጠ በኋላ ዋሽቶ ነበረ የሚለውን ነገር በዛ ፍርድ ቤት ላይ በመዋሸት ተከሶ እንትን ተብሎ ነበር፣ ተፈርዶበት ነበር የሚለው ቃሳዬ ተአማንነት፣ የምስክር ተአማንነት ይጎላል ማለት ነው። በዛ በዛ እነዚህ እንደዚህ ነገሮች አሉ ማለት ነው። ይሄን እንግዲህ ሌላ ጊዜ ስናገኝ ደግሞ በደንብ እናብላላለን። እንደዚሁ እችን እችን እንድትረዱ ነው። ታንኪዩ እናመሰግናለን።